ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ሆይሉን። በቅድሚያም ክልላዊ ዜናዎችም የሴቶችና ህጻናትን ጥቃት ለመከላከል ከባለድርሻ አካላት ጋር በቅንጅት መስራት እንደሚገባም የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ዑመር ገለጹ። የፌዴራል ሴቶችና ማህበራዊ ጉዳይ ሚኒስቴር ከሐረሪ ክልል የሴቶች ህጻናትና ወጣቶች ቢሮ ጋር በመሆን ጾታን መሰረት ያደረገ ጥቃት፣ ጎጂ ልማዳዊ ድርጊቶችና የህፃናትን ጉልበት ብዝበዛ ለመከላከል የተዘጋጀ ንቅናቄ መድረክም ተካሂዷል። ያብስራ አሰግድ ዝርዝር አላት። የኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስቴር ከሐረሪ ክልል ሴቶች ህጻናትና ወጣቶች ቢሮ ጋር በመሆን ጾታን መሰረት ያደረገ ጥቃት፣ ጎጂ ልማዳዊ ድርጊቶችና የህጻናት ጉልበት ብዝበዛን ለመከላከል የተዘጋጀ የንቅናቄ መድረክ አካሂደዋል። በመድረኩ ላይ የሐረሪ ክልል ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመር እንደገለጹት እንደ ሀገር የሴቶችና ህጻናትን ጥቃት ለመቀነስ በተለያዩ ጊዜያት የግንዛቤ መድረኮች መደረጋቸውን ተናግረዋል። ከለውጡ ማግስት መንግስት ልዩ ትኩረት በማድረግ ሴቶች ሰዎችና ህጻናት ላይ የሚደርሰውን ጥቃት ለመከላከል ዘርፈ ብዙ ስራዎች እየተሰሩ እንደሚገኝም ገልጸዋል። ሀገራችን ያለውን በተለይ ከለውጡ ማግስት በተለያዩ ዘርፎች በተቋማት በተደረጉ ሪፎርሞች አንዱ በሴቶች በወጣቶች የትኩረት አቅጣጫ በህፃናት ተደርጎ እየተተገበሩ ያሉ ትልልቅ ጉዳዮች ውስጥ አንዱ ነው። ይህንንም ችግር በተለያዩ ጉዳዮች እንዳገርም በተለይ በሴቶች እና በህፃናት ላይ የሚደርሱ ጥቃቶች በተለያየ ጊዜ ብዙ ስራዎች ቢሰሩ አሁንም ግን ይህን ጉዳይ መቀነስም ሆነ ማቆም ባለመቻላችን የተለያዩ የማህበረሰብም ጉዳይ ለዚህ ለአንዱ ተቋም የሚሰጥ ጉዳይ አይደለም። በክልላችንም በተለያዩ ጉዳዮች እየሰራንባቸው ያሉ ትልልቅ አጀንዳዎች በሴቶች እና በህፃናት በወጣቶችም የተለያዩ ጥቃቶች አሁንም በየአካባቢው በተለያየ ቦታዎች እየተፈጸሙ ያሉ ጉዳዮች ናቸው። ስለዚህ በዚህ ንቅናቄ መድረክም ሚኒስቴር መስሪያ ቤቱ በእኛ ክልልም ይህንን ፕሮግራም በማዘጋጀቱ በክልሉ ስም በጣም ላመሰግን እወዳለሁ። ስለዚህ ሁላችንም በቀጣይም በሚሰጡት አቅጣጫዎች የሴቶችና የህፃናቶችን ጥቃት ለማስቀረት ሁላችንም በጋራ ሆነ በመጀመሪያ ደግሞ ህዝባችን ይሄንን ተረድቶ ሁሉም ይመለከተኛል ብሎ የጋራ ኃላፊነቱንም እንዲወጣና በህግ ማዕቀፍ ውስጥም የተለያዩ ሪፎርሞችም ካስፈለጉት ሪፎርሞችንም በመስራት የህግ ክፍተት ያለበትን ጉዳይ ደግሞ የህግ አካላትን በመሀላችንም ስለሚገኙ እሱን አጥንተን የህግ ማዕቀፍ እንዲኖርና ከለላ እና ጠበቃ እንዲደረግላቸው የሴቶች እና የህፃናትን ጉዳይ በዚሁ አደራ ለማለት እና የዛሬው መድረክ በይፋ መከፈቱንም አበስራለሁ። ጾታን መሰረት ያደረገ ጥቃትን ለመከላከል ከማህበረሰብ ጀምሮ የሁሉም ኃላፊነትና ግዴታ መሆኑን በመረዳት ግዴታዎቻችንን መወጣት አለብን ሲሉም አክለዋል። በሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶችና ህጻናት ዘርፈ ሚኒስትር ዴታ ሂክማ ከይረዲን በበኩላቸው በሴቶችና ህጻናት ላይ የሚደርሰው ጥቃት መኖራቸውን በመግለጽ ችግሩን ለመፍታት በየደረጃው ካሉ አካላት ጋር በመሆን በተለያዩ ክልሎች መድረኮችን በመፍጠር ግንዛቤን የማሳደግ ስራ እየተከናወነ እንደሚገኝ ተናግረዋል። በሴቶችና ህጻናት ላይ የሚፈጸሙ ጎጂ ልማዳዊ ድርጊቶችና የኃይል ጥቃቶች እንዲሁም ደግሞ የህፃናት ህገወጥ ዝውውር እና ጉልበት ብዝበዛ በጋራ ለመከላከልና ለማስቆም ሚኒስቴር መስሪያ ቤታችን አጠቃላይ በየደረጃው ካሉ ባለድርሻ አካላት ባንልም የጉዳዩ ባለቤቶች ጋራ የመከላከል ኃላፊነት የተሰጣቸው አካላት ጋራ እንዲሁም ደግሞ የማስቆም ኃላፊነት የተሰጣቸው አካላት ጋራ በጋራ መረባረብ እና መነጋገር አስፈላጊ ነው በሚል በተለያዩ ክልሎች ላይ እንደዚህ አይነት መድረኮችን እየፈጠርን እየተወያየን የጋራ ተግባቦት እየፈጠርን እየተነሳን ያለ ነው። የህብረተሰቡ ለጥቃቱ ቦታ አለመስጠትና በቤተሰብ አፍኖ የማስቀረት አካሄድ ለችግሩ መባባስ ዋነኛ ምክንያት ስለመሆኑም አንስተዋል። ይህን ለመቅረፍ ህብረተሰቡ ማስገንዘብ ተገቢ ነው ያሉት ሚኒስተር ዴታዋ፣ ሁሉም ዜጋ የእኔነት ስሜት ሊሰማው ይገባልም ብለዋል። ጥቃቱን ለመከላከል አዲስ ብሔራዊ ስትራቴጂ በመንደፍ የነበሩ ውስንነቶችን ለመቅረፍ የተዘጋጀ መሆኑንም ተገልጿል። ንድፉ ከኢትዮጵያ አልፎ በአፍሪካ ለሚገኙ የጥቃቱ ሰለባ ለሆኑ ሴቶችና ህጻናት የሚታደግ መሆኑንም ገልጸዋል። የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚ አብዱልሃብ በቢሮ የተከናወኑ ስራዎችን ያቀረቡ ሲሆን ማህበረሰቡ ስለ ሴቶች ጥቃትና ጎጂ ልማዳዊ ድርጊቶች ለመከላከል ከባለድርሻ አካላትና ከሃይማኖት አባቶች ጋር መሰራቱን ተናግረዋል። በህጻናት ላይ የሚፈጸሙ አሁን የጉልበት ብዝበዛ ለመቀነስ የተቀናጀ ስራ መሰራቱንም አክለዋል። በህገ መንገድ ከገጠር ወደ ከተማ የመጡ ታዳጊዎችን ወደ ቤተሰብ የመቀላቀል ስራ መሰራቱን የገለጹት ኃላፊዋ ለችግሩ ተጠያቂ የሆኑ ደላሎች ላይም አስፈላጊ እርምጃ መወሰዱን ገልጸዋል። የሴቶችና ህጻናት ጥቃት መከላከል የሁሉም ዜጎች ኃላፊነት መሆኑንም ጠቁመዋል። በመድረኩም የሐረሪ ክልል ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመር፣ በኢፌድሪ ሴቶችና ማህበራዊ ጉዳይ ሚኒስተር የሴቶችና ህጻናት ዘርፍ ሚኒስተር ዴታ ወይዘሮ ሂክማ ከይረዲን፣ የሀረሪ ክልል ሴቶችና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ዚያ አብዱልሀብን ጨምሮ የክልሉ ከፍተኛና መካከለኛ አመራሩ ከተማዋ ውብና ጽዱ እንድትሆን በከተማ መዘጋጃ ቤት የተሰራው ስራ አበረታች መሆኑና እነኝህ ስራዎች ተጠናክረው መቀጠል እንዳለባቸው የሐረሪ ብሔራዊ ጉባኤ አስታወቀም። የሐረሪ ብሔራዊ ጉባኤ የተለያዩ ቋሚ ኮሚቴ ሰብሳቢዎችና አባላት የከተማ መዘጋጃ ቤቱን የ2017 በጀት ዓመት አፋጽምን ገምግመዋል። ዘገባው የሐምዛ ዩሱፍ ነው፣ ቃል በላይ ዝርዝር ይዞታል የሐረሪ ብሔራዊ ጉባኤ የተለያዩ ቋሚ ኮሚቴ ሰብሳቢዎችና አባላት የከተማ ማዘጋጃ ቤቱን የ2017 በጀት ዓመት አፈጻጸምን ገምግመዋል። በገምገማው ላይ የሀረር ከተማ ማዘጋጃ ቤት በ2017 በጀት ዓመት ትኩረት ተሰጥቶበት የተሰሩ ስራዎች ሪፖርት የቀረበ ሲሆን በጁገል ውስጥና ዙሪያውን ጽዱ የማድረግና አረንጓዴ ለማድረግ ሰፊ ስራ መሰራቱም ተገልጿል። በከተማው ደረቅ ቆሻሻ አያያዝ አሰባሰብና ማስወገድ ስርዓቱን ለማዘመን የተለያዩ ደንቦችና አዋጆች በማውጣት ስለ ደንቦችና አዋጆቹም ለህብረተሰቡ ግንዛቤ መስጠት ስራ የተሰራ መሆኑ ተጠቁሟል። ለመጀመሪያ ጊዜ ተግባራዊ በሆነው የደረቅ ቆሻሻ ማንሳት ክፍያ በአሚር ኑር ና አባድር ወረዳ ከ921 ሺ ብር በላይ ገቢ የተሰበሰበ መሆኑ በሪፖርቱ ተመላክቷል። በበጀት ዓመቱ የጆገል ውስጥ መንገድ መልሶ ማልማት የተለያዩ መሰረተ ልማት ስራዎች ና የኮሪደር ልማት ስራዎች ላይ በትኩረት የተሰራ መሆኑ ተገልጿል። በኑር ፕላዛ መዝናኛ ስፍራ ህብረተሰቡ በክፍያ እንዲጠቀም ማድረግ ከ6400 ብር በላይ ገቢ መገኘቱን በሪፖርቱ ቀርቧል። ደንብ ማስከበርም በተመለከተ ከተለያዩ ባለድርሻ አካላት ጋር በመሆን በከተማው ህገ ወጥ ግንባታ ና ህገ ወጥ ንግድ የመከላከል ና እርምጃ የመውሰድ ስራ መሰራትም ተገልጿል። ያደ የተቀመጠው የጉባኤው ቋሚ ኮሚቴ አባላት በማዘጋጃ ቤቱ በዘንድሮ ዓመት እየተሰሩ ያሉ ስራዎች የሚበረታቱና ተጠናክሮ መቀጠል ያለባቸው መሆኑን አስተያየታቸውን ሰጥተዋል። ማዘጋጃ ቤቱ ገቢውን ማሳደግ እንዳለበት ከወረዳዎች ከህብረተሰብ ና ሌሎች ባለድርሻ አካላት ጋር ቅንጅታዊ አሰራር ተጠናክሮ መቀጠል እንዳለበትም አባላቱ ገልጸዋል። ጁገል ውስጥ አሁን እየተሰሩ ባሉ ስራዎች የጨመረውን የጎብኚዎች ቁጥር እንዳይቀንስ በተለይ ጽዳት መጠበቁ ላይ በትኩረት መስራት አለበት ብለዋል። ከቋሚ ኮሚቴ አባላቱ የተነሱ ሀሳብ አስተያየቶችን እንደ ግብዓት ተወስዶ የሚሰራበት መሆኑን የሀረር ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ሚዲያሲዮን ገልጸዋል። በመጨረሻም የሐረሪ ብሔራዊ ጉባኤ የባህልና ቅርስ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ደሌላ ይሱፍ አቅጣጫ ያስቀመጡ ሲሆን በአዲስ አዋጆችና ደንቦች ላይ ግንዛቤ መፍጠር ስራ ጠናክሮ ሊቀጥል እንደሚገባም ተናግረዋል። ከዚህም በተጨማሪ ህብረተሰቡን ተሳትፎ ማጠናከርና በጅጎል አካባቢ እየተሰሩ ያሉ የማስዋብና አረንጓዴ ስፍራዎችን ደግሞ መንከባከብ እንደሚገባም ገልጸዋል። በቴክኖሎጂ የታገዘ አገልግሎት ለመዘርጋትና የሐረር ከተማን ስማርት ለማድረግ የተጀመሩ ስራዎች ተጠናክረው መቀጠል እንዳለባቸው የሐረሪ ክልል ምክር ቤት ቋሚ ኮሚቴ አስታወቀም። የሐረሪ ክልል ምክር ቤት ቋሚ ኮሚቴ አባላት የክልሉን ጠቅላይ ፍርድ ቤትና የፖሊስ ኮሚሽንን ጎብኝተዋል። ዘገባው ሙህዲን ሙክታር ነው። ሲሳይ ዘሪሁን ዝርዝሩ ይዞታል። የሐረሪ ክልል ምክር ቤት ቋሚ ኮሚቴ አባላት የክልሉን ጠቅላይ ፍርድ ቤትና የሐረሪ ክልል ፖሊስ ኮሚሽንን የስራ እንቅስቃሴዎች ጎብኝተዋል። የሐረሪ ክልል ዳኞች ጉባኤ ጽህፈት ቤት ኃላፊ አቶ ፍራህም ማህመድ ለቋሚ ኮሚቴ አባላቱ ባደረጉትም ገለጻም እንደተናገሩት ዘመናዊ የቴክኖሎጂ መሳሪያዎችን በመጠቀም የተሻለ አገልግሎት እየተሰጠ እንደሚገኝ አብራርተዋል። ሰነዶች እንዳይበላሹና ከኤሌክትሪክ በተጨማሪ የፀሐይ ኃይል በመጠቀም የፋይናንስ ዲጂታላይዝ የማድረግ ስራም እየተሰራ እንደሚገኝ አንስተዋል። ጉዳይ እንግልትን ለመቀነስም በድረገጽ የፍትህ ሂደቱንና ጉዳዮችን እንዲከታተሉ እንዲሁም ቅሬታዎችን ማስቀመጥ እንዲችሉ መደረጉን አንስተዋል። ከ300 ሺህ በላይ መዝገቦች ዲጂታላይዝ ለማድረግ እየተሰራም ሲሆን እስካሁንም ከ60 ሺህ በላይ መዝገቦች ዲጂታላይዝ ማድረግ መቻሉን አብራርተዋል። የፍርድ ቤቱን አገልግሎት አሰጣጥ ፍትሐዊና ቀና ለማድረግ ከፍተኛ ጥረት እየተደረገ መሆኑንም አንስተዋል። የቋሚ ኮሚቴ ሰብሳቢዎችና አባላትም በገለጻው ላይ ሀሳባቸውና ጥያቄያቸውንም ሰንዝረዋል። የፋይናል ዲጂታል አሰራር ማፋጠን በለጉ ጉዳይ ማመላለስ ሂደት የማስወገድ ስራም ተጠናክሮ መቀጠል እንዳለበት አንስተዋል። ከህብረተሰቡ የሚነሱ ቅሬታዎችም በየጊዜው እንዲፈቱም ጠይቀዋል። ለተነሱ ጥያቄዎችና አስተያየቶች የሐረሪ ጠቅላይ ፍርድ ቤት ፕሬዝደንት አቶ ማሄር አብዱ ሰመድ እና የዳኞች ጉባኤ ጽህፈት ቤት ኃላፊው አቶ ፍርሃን መሐመድ ምላሽና ማብራሪያ ሰጥተዋል። የክልሉ ምክር ቤት የሴቶች ህፃናትና ህግ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፍሪያ መሐመድን ባስቀመጡት አቅጣጫም ፍርድ ቤቱ ነጻና ፍትሐዊ አገልግሎትን ለህብረተሰቡ ተደራሽ ለማድረግ የጀመረውን ጥረት አጠናክሮም መቀጠል አለበት ሲሉ ተናግረዋል። የሐረር ከተማን ስማርት ለማድረግም የጸጥታ ካሜራዎችን በመትከል በክልሉ ፖሊስ ኮሚሽን እየተሰራ ያለውን ስራም ቋሚ ኮሚቴ አባላቱ ተዘዋውረው ተመላክተዋል። የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር ረምዚ ሱልጣንም ለቋሚ ኮሚቴው ባደረጉትም ገለጻ ከኢትዮ ቴሌኮም ጋር በመተባበር የ115 ሚሊዮን ብር በጀት ሐረር ከተማን ስማርት ለማድረግ እየተሰራ ስለመሆኑ ተናግረዋል። እየተገጠሙ ያሉት የደህንነት ካሜራዎችም ሐረርን ስማርት ከማድረግ ባለፈ ጸጥታን ከማስጠበቅ አንጻር የጸጥታ ኃይሉን ድካም ያቃልላሉ ብለዋል። ኮሚሽነር ረምዚም እንዳከሉት በሐረር ከተማ በ13 የተለያዩ ቦታዎች 56 ዘመናዊ ካሜራዎች ተገጥመው ሌሎቹ ደግሞ 52 ካሜራዎች በመጠናቀቅ ላይ ናቸው ብለዋል። ካሜራዎቹ በፖሊስ አባላት ተሳትፎ ከ16 ሚሊዮን ብር በላይ የሚገመት ወጪን ማዳን የተቻለ መሆኑንም አንስተዋል። ስለ ካሜራው የህብረተሰቡን ግንዛቤ ማሳደግ ስራ መስራቱን ገልጸው ቅንጅትንም ለማረጋገጥ ከሚመለከታቸው አካላት ጋር እየሰሩ መሆኑንም ተናግረዋል። የሐረሪ ክልል ምክር ቤት ቋሚ ኮሚቴ አባላት አስተያየታቸውና ጥያቄም አቅርበው ምላሽና ማብራሪያ ተሰጥቷቸዋል። ለተነሱት ጥያቄዎች አስተያየቶችና ጥያቄዎች ማብራሪያ የሰጡት ኮሚሽነር ረምዚም የተነሱ ሀሳቦችን እንደ ግብአት ወስደው በቀጣይም ለመስራት ዝግጁ መሆናቸውን አንስተዋል። በመጨረሻም የሐረሪ ክልል ምክር ቤት ሴቶች ህጻናትና ህግ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፍሬያ መሐመድ ሐረርን ስማርት ከተማ ለማድረግ የተጀመረው ስራ ተጠናክሮ እንዲቀጥል ከሚመለከታቸው ተቋማትና አካላት ጋር ያለው ቅንጅት አሰራር ተጠናክሮ መቀጠል እንዳለበት አሳስበዋል። በከተማው ብቻ ሳይሆን በጀጎል ውስጥ ለውስጥም እንዲሰራና በገጠርም እንዲስፋፋ አቅጣጫም አስቀምጠዋል። የሐረሪ ክልል የስድስተኛ ክፍል ክልላዊ ፈተና መስጠት ጀመረ። በዘንድሮ የስድስተኛ ክፍል ፈተናም በአጠቃላይ 6125 ተማሪዎች ፈተናውን እንደሚወስዱ ተገልጿል። ገዛኝ አራጌ በሐረሪ ክልል የስድስተኛ ክፍል ክልላዊ ፈተና መሰጠት ተጀመረ። የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነጎ ፈተናውን ባስጀመሩበት ወቅት እንደገለጹት ተማሪዎቹ ፍጹም በተረጋጋ መንፈስ የተሻለ ውጤት ለማስመዝገብ በትኩረት መስራት እንደሚገባቸው መልእክት አስተላልፈዋል። የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ ዘከሪያ አብዱልአዚዝ በበኩላቸው በዘንድሮ የስድስተኛ ክፍል ፈተና 2772 ሴቶች፣ 3553 ወንዶች በአጠቃላይ 6125 ተማሪዎች በ 29 ጣቢያዎች ፈተና እንደሚከታተሉ ጠቁመዋል። ከአምና ጀምሮ ስድስተኛ ክፍል ወደ ፈተና የመስጠት ሂደቱ ከአምና ጀምሮ መስጠት የጀመርንበት ሁኔታዎች አሉ። ዘንድሮ ላይ በአጠቃላይ ወደ 6125 የሚሆኑ ተማሪዎችን ለማስፈተን እቅድ አያቅጠናል። ተመዝግቦም ያው ፈተና ላይ ናቸው። 6125 ተማሪዎችም በ29 የሚሆኑ ጣቢያዎች ገጠሩንም ከተማውንም በጋራ ለማስፈተን ኦልሞስ ዛሬ መጀመራችን ይታወቃል። በአጠቃላይ በአመቱ ከመስከረም ጀምሮ ከጥቅም ጀምሮ ተማሪዎችን ወላጆቻቸውን በየትምህርት ቤቱ ወተመህ ወይ ወላጅ ኃላፊዎችን ወይ ሰብሳቢዎችን የመምረጥ ስራዎች ስንሰራ ቆይተናል። ከትምህርት ጥራቱ ጎን ለጎን ወላጆች የመቆጣጠር የመደገፍ ኃላፊነትም ጭምር በሚሰጡበት ሁኔታዎች እንዲያግዙን ከማድረግ አንጻር ለዚህ ተማሪዎች የተለያዩ የማጠናከሪያ ትምህርቶችም ብሎም ሞዴል ፈተናዎችን እንዲወስዱ በማድረግና ድክመት በሚታይባቸው ትምህርቶች ላይ ትኩረት ተሰጥቶ በቅዳሜና እሁድ የማዘጋጀት ስራዎች መከናወናቸውን ገልጸዋል። ፈተናው ለሁለተኛ ዓመት እየተሰጠ የሚገኝ በመሆኑ ከአምናው የተሻለ ውጤት ለማስመዝገብ ከፍተኛ ዝግጅት መደረጉን አክለዋል። ተማሪዎቹን ደግሞ ከማብቃት አንጻር ሰኞ እስከ አርብ ከ10 ሰዓት በኋላ የማጠናከሪያ ትምህርት እንዲያገኙ፣ ቅዳሜና እሁድ ደግሞ በሚቻለው ተማሪዎች ለይቶ ደከም ባሉበት ኮንተንት እንዲለዩበት የማረግ ስራዎች አምስትንም ስድስተኛ ክፍል ከሚወጣጡ ፈተናዎች አንጻር የሚመጡትን ኤሪያዎች ላይ የማጠናከሪያ ትምህርት ሲሰጥ ቆይተዋል። ከዛ ባሻገር ደግሞ የተለያዩ ፈተናዎች ሞዴል ፈተናዎችን ከሌላ ትምህርት ቤት እንዲዋዋሱ፣ እርስ በራሳቸው ከአንድ ወረዳ ከአንድ ትምህርት ቤት ሌላኛው ትምህርት ቤት እየተዋዋሱ የማይንድ ሴት ስራዎች ላይ ስንሰራ ቆይተናል። ተማሪዎች ደግሞ በሚቻለው ያህል አምና የነበረውን ውጤት ደግሞ በክልል ደረጃ ከአምና የነበረውን ውጤት ዘንድሮ ላይ በተሻለ መልኩ ውጤት ተማሪዎቹ እንዲበቁ ከማድረግ አንጻር መምህራኖቹን ወላጆቹ የሚመለከታቸው ባለድርሻ አካላት በየክ በስድስተኛ ክፍል አምና የነበረውን ውጤት እንዲሻሻል ብዙ ስራዎችም ሰርተናልና በአጠቃላይ ዘንድሮ ላይ ከአምናው የተሻለ ውጤት እንጠብቃለን ማለት ነው። ለሁለት ተከታታይ ቀናት የሚሰጠው ፈተና በሰላም እንዲጠናቀቅ ቢሮው ከሚመለከታቸው የጸጥታ መዋቅር ጋር በትብብር እየሰራ መሆኑንም ጠቁመዋል። በስምንተኛ ክፍል ክልል አቀፍ ፈተናዎች የታዩ ጠንካራ ጎኖችን በማስቀጠል የታዩ ክፍተቶችን በማረም ፍጹም ሰላማዊ በሆነ መንገድ ከኩረጃ የጸዳ ፈተና እየተሰጠ መሆኑን አብራርተዋል። በሐረሪ ክልል የመኖሪያ ቤቶች ችግር ለማቃለል በልዩ ትኩረት እየተሰራ መሆኑን የክልሉ ቤቶች ልማትና መንግስት ኮንስትራክሽን ኤጀንሲ ገለጸ። በክልሉ በሚቀጥሉት አስር አመታት ከአምስት ሺህ በላይ ቤቶች ተገንብተው ለተጠቃሚዎች እንደሚተላለፉ ኤጀንሲው አስታውቋል። ሄኖ ግርማ በሐረሪ ክልል የመኖሪያ ቤት ችግርን ለማቃለል በልዩ ትኩረት እየተሰራ መሆኑን የክልሉ ቤቶች ልማትና መንግስት ኮንስትራክሽን ኤጀንሲ ገለጸ። የክልሉ ቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ኃላፊ ኢንጂነር አናን አብዱልፈታ እንደገለጹት በክልሉ የሚስተዋለውን የቤት ፍላጎት ችግርን ለማቃለል በአሁኑ ወቅት የክልሉ መንግስት በልዩ ትኩረት እየሰራ ይገኛል ብለዋል። በዚሁም በ10 አመቱ መሪ የልማት እቅድ መሰረት በክልሉ በተለያዩ የቤት አቅርቦት አማራጮች ከ25000 በላይ ቤቶችን በመገንባት ሁሉን አካታች በሆነ መልኩ ተጠቃሚዎች ለማስተላለፍ እቅድ ተይዞ ወደ ተግባር መገባቱን ገልጸዋል። ያንን ፍላጎት ቢያንስ በተወሰነ መልኩ እንኳን ለመቀነስ በሚል እንደ አጠቃላይ እንደ ሀገር አቀፍ የተያዘ እቅድ አለ። ከዛ እቅድ ደግሞ ክልሉ ይህንን ወስዶ የተወሰኑ እርምጃዎችን ለመውሰድ የተጀመሩ እንቅስቃሴዎች አሉ ማለት ነው። እንዳአጠቃላይ አሁን ላይ ለማድረግ የታሰበው ምንድን ነው? በአስር አመቱ የልማት እቅድም ላይ እየተካተተ ወደ ሀያ አምስት ሺህ የሚሆኑ ቤቶችን እንዳጠቃላይ ገምቶ ሰጡ በጣም ማስተላለፍ በሚል ነው። ከክልሉ በተጨማሪ የግል አለሚዎች በቤት ልማቱ ላይ እንዲሳተፉ በማድረግ አማራጮችን ለማስፋት ጥረት እየተደረገ ስለመሆኑም ኢንጂነር ሃናን ጨምረው ገልጸዋል። በሁለት አይነት ሜትሮች ነው። እነዚህንም እንደ ጥናት የቀረበው አንደኛው መንግስት ኢንቮልቭ የሚያደርግበት ነው። ሁለተኛው ደግሞ የግሉ ባለሀብት ኢንቮልቭ የሚያደርግባቸው የተለያዩ አማራጮችን በመጠቀም ለመገንባት ነው። ይህ ታሰበ ያለው ኤጀንሲው በአሁኑ ወቅትም በክልሉ ላንዶር የሚቆይ የጋራ መኖሪያ አፓርታማ ምዝገባ መጀመሩንም ገልጸዋል። የአፓርታማ ግንባታ ነው። የጋራ መኖሪያ አፓርታማ ግንባታዎች እነዚህ ግንባታዎች የሚከናወኑት መቶ ፐርሰንት ፋይናንሻል በተጠቃሚው ሆኖ፣ ነገር ግን የመንግስት ድጋፍ የሚደረግበት ይሆናል። እሱም ከምዝገባ ከኮኦርዲኔሽን፣ ገንብቶ ከማስረከብ እነዚህ ነገሮች የሚያካትት ነው። መመሪያ ተዘጋጅቶለት በዛ መመሪያ ማስፈጸሚያ መሰረት ወደ ተግባር ለመግባት ነው አሁን በዝግጅት ላይ የምንገኘው ማለት ነው። መስፈርቱን ላሟሉ የቤት ተጠቃሚዎች የሚቀርቡት የቤት አማራጮች ስቱዲዮ፣ ባለ አንድ፣ ባለ ሁለት ና ባለ ሶስት መኝታ ቤቶች መሆናቸውንም ገልጸዋል። የመኖሪያ ቤት አፓርታማ የመጀመሪያው ዙር ግንባታን በ2018 በጀት ዓመት መጀመሪያ ላይ በማስጀመር በፍጥነትና በጥራት አጠናቅቆ ለተጠቃሚዎች ለማስተላለፍ ፍቅር ተይዞ ወደ ተግባር መገባቱንም አስታውቀዋል። በራሳቸው አቅም ለመገንባት ዝግ ት ላደረጉ ማህበራት የቤት መስሪያ የመሬት አቅርቦት እንደተመቻቸም ጠቁመዋል። በማህበር ቦታ ወስደው በራሳቸውን መገንባት እንፈልጋለን የሚሉ ካሉ በመሬት ልማት በኩል አስፈላጊውን ድጋፍ እንደሚደረግላቸው በእኛም በኩል ኮሚቴ የተደረገ ስለሆነ በከተማ ልማት በኩል አስፈላጊውን ዝግጅት እየተደረገ ነው። የክልሉ መንግስት የዜጎች የመኖሪያ ቤት ችግርን ፍትሐዊ በሆነ መልኩ ለማቃለል እያከናወነ ያለውን ተግባር አጠናክሮ እንደሚቀጥልም አረጋግጠዋል። በኤጀንሲው የቤቶች ማስተላለፍና ማስተዳደር ዳይሬክተር አቶ ሙራድ አልዋን በበኩላቸው የቤት ተመዝጋቢው የሚገነባውን የመኖሪያ ቤት ሙሉ ክፍያ የመክፈል አቅም ያለውና ለምዝገባም ሲቀርብ የቤቱን ሰላሳ በመቶ ግምታዊ ዋጋ ቅድሚያ መክፈል እንዳለበት አስገንዝበዋል። በተጨማሪም በክልሉ ከሁለት ዓመት በላይ የኖረ መሆኑን ከሚኖርበት ወረዳ ማረጋገጫ የሚያቀርብ የተዳሩ ታ የሚገልጽ መረጃን ማቅረብ የሚችሉ እና ሌሎች ኤጀንሲ ያወጣቸውን መስፈርቶችን የሚያሟሉ ዜጎች የቤት ተጠቃሚ ለመሆን መመዝገብ እንደሚችሉም ገልጸዋል። የክልሉ ነዋሪ መሆን አለባቸው። አንድ ግለሰብ ቤት ፈላጊ ሆኖ ሲመጣ ያው እድሜው 18 ዓመት መሆን አለበት። ቤቱ ተመዝጋቢ ያው የነዋሪነት መታወቂያ፣ የቀበሌ መታወቂያ፣ ፓስፖርት፣ የፋይዳ መታወቂያ እና ሌሎቹንም ማንነቱን ሊገልጽ የሚችል መታወቂያ ይዞ መምጣት አለበት። የጋብቻ ሁኔታን ሊገልጽ የሚችል ነገር ይዞ መምጣት አለበት። እንግዲህ ያው የትዳር ትዳር ካለው ደግሞ የትዳር አጋሩን በዛው ልክ ማንነትን ሊገልጽ የሚችል መታወቂያ ይዞ መምጣት አለበት። ቤት እንደሌለው የሚኖርበት ወረዳ ማምጣት መቻል አለበት። እንዲሁም መሬት እንደሌለው ከመሬት ልማት ባለስልጣን ማምጣት ይኖርበታል። በዛው ልክ እኛ ደግሞ እዚህ ቼክ የምናደርገው ይኖራል ማለት ነው። የጋራ መኖሪያ ቤቶች ተመዝጋቢ ሆኖ የነበረ ከሆነ ወይ ደግሞ ከዚህ በፊት እጣ ደርሶት ተጠቃሚ የሆነ ከሆነ እኛም ቼክ የምናደርገው ይሆናል ማለት ነው። ከዛ በተጨማሪ ያው የቤቱን 30 ፐርሰንት ቅድመ ክፍያ መክፈል ይኖርበታል ማለት ነው። ዳይሬክተሩ አክለውም የመኖሪያ ቤቶች ልማት ስራ የዜጎችን የመኖሪያ ቤት ችግርን ከማቃለል ባለፈም ኢኮኖሚያዊ መነቃቃቶችን የሚፈጥርና የስራ እድሎችንም የሚያሰፋ ነው ብለዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉ ዜናዎቻችን እንዳይቀጥሉ ናቸው ወደ ሀገር አቀፍ ዘገባዎች ተሻግረናል ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ብቻ ሳይሆን የቀጠናው ሀገራት ሀብት ነው አሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በሌላ ዜና ደግሞ እድሳት ተደርጎለት ባለፉት አራት ወራት በሙከራ ላይ የቆየው ብሔራዊ ቤተ መንግስት ሙዚየም ከዛሬ ጀምሮ ለህዝብ ክፍት ተደርጓል እነዚህና ሌሎችም ሀገር አቀፍ ዘገባዎችን ጨምረን ሊንሽ መልስ ወደ እናንተ ታደርሳችኋለች ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ብቻ ሳይሆን የቀጠናው ሀገራት ሀብት ነው ሲሉ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። አራተኛው ዓመታዊ የናይል ወንዝ ፍትሃዊ ተጠቃሚነትና ቀጠናዊ ትስስር ኮንፈረንስ እየተካሄደ ይገኛል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በመድረኩ እንደተናገሩት ኮንፈረንሱ ሀሳብን ወደ ተግባር ለመቀየርና ቀጠናዊ የኃይል ትብብሮችን ለማጠናከር ከፍተኛ ሚና አለው። የታዳሽ ኃይል ልማት ስራዎች ኢትዮጵያ ለቀጠናዊ የኃይል ትብብር ያላትን ቁርጠኝነት የሚያሳዩ መሆናቸውን በመጥቀስ ለአብነትም ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ግንባታን አንስተዋል። የህዳሴ ግድብ የኢትዮጵያ ብቻ ሳይሆን የቀጠናው ጭምር ነው ያሉት ሚኒስትሩ ከግድቡ የሚመነጨው ኃይል የቀጠናው ሀገራትን የኃይል ተጠቃሚ እንደሚያደርግ ጠቁመዋል። ኢትዮጵያ ለቀጠናው ሀገራት የኤሌክትሪክ ኃይል እያቀረበች እንደሆነ ጠቅሰው ይህም ተጠናክሮ የሚቀጥል መሆኑን አረጋግጠዋል። የቀጠናው በኤሌክትሪክ ኃይል መተሳሰር ለስራ ዕድል ፈጠራና፣ ለኢንዱስትሪ መስፋፋት፣ ለዘላቂ ልማት መሳካት ወሳኝ መሆኑን ተናግረዋል። እድሳት ተደርጎለት ላለፉት አራት ወራት በሙከራ ስራ ላይ የቆየው የብሔራዊ ቤተ መንግስት ሙዚየም ከዛሬ ጀምሮ ለህዝብ ክፍት ተደርጓል። ቤተ መንግስቱ ጥንታዊ ተሽከርካሪዎችና መካነ እንስሳትን ጨምሮ በውስጡ በርካታ ታሪካዊ ቅርሶችን የያዘ ሲሆን ደረጃቸውን የጠበቁ ሬስቶራንቶችና ስፓዎችም ይገኙበታል። ሙዚየሙ ክፍት መደረጉን አስመልክተው የብሔራዊ ቤተ መንግስት ዋና አስተዳዳሪ አቶ ምትኩ ደሬሳ በሰጡት መግለጫ ቤተ መንግስቱ ኢትዮጵያን ከተረጂነት ለማላቀቅ ትልቅ ሚና እንዳለው አንስተዋል። የብሔራዊ ቤተ መንግስቱ ሙዚየም ከማክሰኞ በስተቀር ሳምንት ሰዓቱን ሙሉ ከጠዋቱ 3 ሰዓት እስከ 11 ሰዓት ተኩል ለህዝብ ክፍት ይሆናል ብለዋል። ከጎብኚዎች የሚገኘው ገቢ በተለያዩ የአገሪቱ ክፍሎች የሚገኙ ቀሪ ፕሮጀክቶችን ለማጠናቀቅ ያግዛል ተብሏል። የመግቢያ ዋጋ መደበኛ 300 ብር እንዲሁም ለልዩ ትኬት 1000 ብር መሆኑንም ነው አቶ ምትኩ የገለጹት። የኢትዮጵያ ኤሌክትሪክ አገልግሎት የኃይልና መሠረተ ልማት ስርቆትን ለማስቀረት የፖሊሲና አሰራር ማሻሻያ አድርጓል። በአገልግሎቱ የህግ አገልግሎት ስራ አስፈጻሚ አበበ ተስፋዬ በበጀት አመቱ 239 የመሠረተ ልማት ስርቆት ወንጀሎች መፈጸማቸውን ገልጸዋል። በዚህም በመሰረተ ልማቶቹ ጉዳት ያደረሱ 24 ግለሰቦች በፍርድ ቤት ጥፋተኛ መሆናቸው ተረጋግጦ ከአራት ወር እስከ 20 አመት በሚደርስ ጽኑ እስራት መቀጣታቸውን ተናግረዋል። በአዲሱ የፖሊሲና አሰራር ማሻሻያ መሰረት የኤሌክትሪክ መሠረተ ልማት ስርቆት ወንጀል ላይ ተሰማርቶ የተገኘ ማንኛውም ሰው ከአምስት ዓመት እስከ 20 አመት በሚደርስ ጽኑ ስርዓት እንደሚቀጣም አስገንዝበዋል። የአገልግሎቱ የሽያጭና ደንበኞች አገልግሎት ዳይሬክተር የሄድስ ስዩም በበኩላቸው ባለፉት 11 ወራት 298 የኤሌክትሪክ ኃይል ስርቆት መፈጸሙን ጠቁመው በዚህም 259 ሚሊዮን ብር ኪሳራ መከሰቱን አስረድተዋል። ከመኖሪያ ቤቶች እስከ ከፍተኛ ኢንዱስትሪዎች የኃይል ስርቆት እንደሚፈጸም ገልጸው ወንጀሉን ሲፈጽሙ በተገኙት ላይ ከ20 ሺህ ብር እስከ አንድ ሚሊዮን ብር ቅጣት ይጠብቃቸዋልን ብለዋል። መሰል ወንጀሎች ሲፈጸሙ ጥቆማ ለሚሰጥ የማህበረሰብ አካል የ25 በመቶ ኮሚሽን እንደሚሰጥ ጣቸውና ህብረተሰቡም የዜግነት ግዴታውን እንዲወጣ ተጠይቋል። በኦሮሚያ ክልል ባለፉት 11 ወራት በሌማት ትሩፋት 3.5 ቢሊዮን ሊትር በላይ የወተት ምርት መገኘቱን የክልሉ ግብርና ቢሮ አስታውቋል። በቢሮው የወተት ሀብት ልማት ባለሙያና የሌማት ትሩፋት አስተባባሪ ተወካይ አቶ ጎመሮ ደሬሳ ኢምሩ እንደገለጹት በተያያዘው ዓመት 11 ወራት ውስጥ ከ3 ሚሊዮን በላይ ሰዎችን በማሳተፍ 3.57 ቢሊዮን ሊትር በላይ ወተት ተመርተዋል። እንዲሁም በ7673 የዶሮ መንደሮች 5.9 ሚሊዮን ሰዎችን በማሳተፍ 3.790 ቢሊዮን እንቁላልና 105 ሺህ ቶን በላይ የዶሮ ስጋ ማምረት መቻሉን አስታውቀዋል። በተጨማሪም 1 ነጥብ 312 ሚሊዮን የንብ ቀፎች ስራጨ መሆኑን አንስተው 136 ሺህ ቶን በላይ ማር መገኘት መቻሉን ገልጸዋል። የተሻሻለ የእንስሳት ዝርያና የመኖ እጥረት፣ የምርት ጥራት ቁጥጥርና የገበያ ትስስር በበቂ ሁኔታ አለመኖር፣ ምርትና ምርታማነትን የሚያሳድጉ የቴክኖሎጂ ግብዓቶች በቂ አለመሆን በዘርፉ የሚያጋጥሙ ተግዳሮቶች ናቸው ሲሉም ጠቅሰዋል። በመሆኑም ያሉ ተግዳሮቶችን በመቅረፍ በበጀት አመቱ የተያዘውን እቅድ ለማሳካት ብሎም የክልሉን የምግብ ዋስትና ለመረጋገጥ ከተለያዩ ባለድርሻ አካላት ጋር የሚሰራ መሆኑን አስታውቀዋል። ተመልካቾቻችን ከሀረሪ ክልል ቴሌቪዥን ለተወሰነ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይል አብራችሁ ቆይታ አርጊያለሁ። ከቀሪዎቹ ሀረሪ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ ተመኘው። የኔን በዚህ አበቃው። ጤና ይስጥልኝ